ለመዘምራን አለቃ ስለ ንጋት ኃይል የዳዊት መዝሙር መዝሙር 21 አምላኬ አምላኬ ለምን ተውከኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ ጣራለሁ፣ አልመለስክልኝም። በሌሊትም እንኳን ረፍት የለኝም። በእስራኤል የተመሰገን ከአንተ ግን በቅድስና ትኖር ትኖራለ አባቶቻችን አንተን ተማመኑ ተማመኑ፣ አንተም አዳንካቸው። ወደ አንተ ጮሆ አመለጡም፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው ማላገጫ፣ በህዝብም ዘንድ የተናኩኝ ነኝ። የሚያዩኝ ሁሉ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር የታመነ እርሱንም ያድነው፣ ቢወድስ ያድነው። አንተ ግን ከሆድ አውጥተኛልና በእናቴ ጡት ሳለሁም በአንተ ታመኩ። ከማሕፀን ጀምሮ በአንተ ላይ ተጣልኩ፣ ከእናቴ ሆድ ጀምሮ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝም የለምና ከኔ አትራቅ። ብዙ በሬዎች ከበቡኝ የሰቡትም ፍሪዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላይ ያፋቸውን ከፈቱ። እንደውሃ ውሃ ፈሰሱ። አጥንቶቼም ሁሉ ተለያዩ። ልቤ ወደ ሰም ሆነ በአንጀቴ መካከል ቀለጠ። ኃይሌ እንደገል ደረቀ። በጉሩሬም ሳሌ ብላሴ ተጣጋ። ወደ ሞትም አሸዋ ወረድከኝ። ብዙ ውሻዎችም ከበውኛል፣ የክፋታቸው ጉባኤም ያዘኝ። እጆቼና እግሮቼም ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም። ልብሶችም ለራሳቸው ተከፋፈሉ፣ በቀሚሴም ላይ ተጣጣሉ። አንተ ግን አቤቱ ከኔ አትራቅ፤ አንተ ጉልበቴ፣ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቻኝነቴንም ከውሻዎች እጅ አድናት። ከአንበሳ አፍ አድነኝ፣ ብቻነቴንም አንድ ቀንድ ካላቸው። ስምህንም ለወንድሞቼ እነግራቸዋለሁ፣ በጉባኤ መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት፣ የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ ፍሩ። የችግረኛን ችግር አልናቀም፣ ቸልም አላለም፣ ፊቱንም ከኔ አልሰወረምና ነገር ግን ወደ እርሱ በጮክ ጊዜ ሰማኝ። ታላቅ ጉባኤ ምስጋና ከአንተ ዘንድ ነው። እርሱን በሚፈሩት ሁሉ ፊት ስለቴን ይሰጣለው። ችግረኛዎችም ይበላሉ ይጠግቡማል፣ እግዚአብሔርም የሚሹት ያመሰግኑታል፣ ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቻዎችም ሁሉ ያስባሉ ወደ እግዚአብሔርም ይመለሷል፣ የአሕዛብም ነገዶች በፊቱ ይሰግዳሉ። መንግስት ለእግዚአብሔር ነው እና እርሱም ከአሕዛብን ይገዛል። የምድር ደንዳናዎች ሁሉ ይበላሉ፣ ይሰግዳሉ። ወደ መሬትም የሚወርዱት ሁሉ በፊቱ ይንበረከካሉ። ነፍሴም ስለ እርሱ በሕይወት ትኖራለች። ዘሬ ይገዛለታል። የምትመጣውም ትውልድ ለእግዚአብሔር ትነገረዋለች። ጻድቁንም ለሚወለደው ሕዝብ እግዚአብሔር ያደረገውን ጽድቁንም ይናገረዋል። የዳዊት መዝሙር መዝሙር 22 እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በረፍቱ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙን በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ፣ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸኑኛል። በፊቴ የገበታን አዘጋጀህልኝ፣ በጠላቶች የፊት ለፊትም ራሴን በዘይት ቀባህ፣ ጽዋይንም የተረፈ ነው። ቸርነትህና ምረትህ በህይወት የዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። በመጀመሪያ ሰንበት የዳዊት መዝሙር መዝሙር 23 ምድርና ሞላዋ ለእግዚአብሔር ናት፣ ዓለምን በእርሷም የሚኖሩ ሁሉ። እርሱ በባህሮች መስርቷታልና በፈሳሾች አጽንቷታልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናውም ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውን በሽንገላ ያላማ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ ከአምላክም ምሕረትን ይቀበላል። ይህች ትውልድ እርሱን የምትፈልግ ናት የያዕቆብን አምላክ ፊት የምትፈልግ። እናንት መኮንንቶች በሮቻችሁን ክፈቱ፣ የዘላዓለምም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው ብርቱና ኃይል እግዚአብሔር ነው በሰልፍ ኃይል። እናንት መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብርም ንጉሥ ይግባ ይህ የክብር ንጉስ ማን ነው? የጭፍራዎች አምላክ እግዚአብሔር እርሱ የክብር ንጉስ ነው። መዝሙር 24 አቤቱ ወደ አንተ ነፍሴን አነሳው። አምላኬ አንተን ታመን አልፈር። ጠላቶቼ በእኔ አይሳቁብኝ። አንተን ተስፋ የሚያደርጉ አያፍሩም። በከንቱ የሚገዙ ያፍራሉ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ። አንተ የመድኃኒቴ አምላክ ነህና በእውነት ምራኝ አስተምረኝም። ቀኑን ሁሉ አንተን ተስፋ አድርጌ ያለው አቤቱ ምሕረትና ቸርነትህን አስብ ከጥንት ጀምሮ ናቸውና፣ የልጅነቴን ኃጢአትና መተላለፍ አታስብብኝ። አቤቱ ስለ ቸርነት ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ቅንም ነው። ስለዚህ ኃጢአተኞችም በመንገድ ይመራቸዋል። ገሮችም በፍርድ ይመራል፣ ለገሮችም መንገድ ያስተምራቸዋል። የእግዚአብሔር መንገድ ሁሉ ቸርነትና እውነት ነው፣ ቃል ኪዳኑና ምስክርነቱ ለሚጠብቁት ሁሉ ነው። አቤቱ ኃጢአቴ እጅግ ነውና ስለ ስምህ ይቅር በለኝ። እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱም በመልካም ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔርን ለሚፈሩት ኃይላቸው ነው፣ ቃል ኪዳኑም ያስታውቃቸዋል። እርሱ እግሮቼን ከወጥመድ ያወጣቸዋል። ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው። እኔ ብቻዬንና ችግረኛ ነኝና ፊትህን ወደ እኔ አድርግ ማረኝም። የልቤ ችግር ብዙ ነው፣ ከጭንቀቴ አውጣኝ። ድካሜና መከራዬን እይ ኃጢአቴንም ሁሉ ይቅር በለይ። ጠላቶቼ እንደ በዙ እይ፣ የግፍ ጥል ጠልተውኛልና፣ ነፍሴን ጠብቅና አድነኝ። አንተን ታምኛለሁና አልፈር፣ አንተን ተስፋ አድርጌአለሁና የውሃትና ቅንነት ይጠብቁኝ። አቤቱ እስራኤልን ከመከራ ሁሉ አድነው። መዝሙር ሃያ አምስት አቤቱ እኔ በየውሃት ህጃለሁና ፍረድልኝ፣ በእግዚአብሔርም አምኛለሁና አልናወጥ። አቤቱ ፈተናይን አሳልፈኝ መርምረኝም ኩላሊቴና ልቤን ፈትን። ምሕረትህ በዓይኔ ፊት ነውና እውነትህም ተመላለሱ። በከንቱ ሸንጎ አልተቀመጥኩም፣ ከአመፀኞችም ጋር አልገባሁም። የክፉዎችን ማኅበር ጠላው ከዝንጎችም ጋር አልቀመጥም። እጆቼን በንጽህና አጥባለሁ አቤቱ መሰዊያህን አዞራለሁ። የምስጋና ድምፅ ሰማ ዘንድ ተአምራትህንም ሁሉ ነገር ዘንድ ነው። አቤቱ የቤትህን ስፍራ የክብርህን ማደሪያ ቦታ ወደድኩ። ከኃጢአተኞችን ጋራ ነፍሴን፣ ከደም ሰዎችን ጋራ ሕይወቴን አታጥፋ። በእጃቸው ተንኮል አለባቸው፣ ቀኛቸውም መማለጃ ተሞልታለች። እኔ ግን በየዋህነት ሄጃለሁ፤ አድነኝ ማረኝ። እግሮቼ በቅንነት ቆመዋልና አቤቱ በማኅበር አመሰግንሃለሁ። የዳዊት መዝሙር መዝሙር 26 እግዚአብሔር ብርሃኔና መድኃኒቴ ነው፤ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛ ነው፤ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች፣ የጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትን ቢሰፍርም ቢሰፍርብኝ ልቤ አይፈራም፤ ሰልፍም ቢነሳብኝ በዚህ ተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እሱንም እሻለሁ፤ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እንኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም መለከት ዘንድ፣ በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑ መሸሸጊያ ሸሽጎኛልና፣ በአለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የሌልታ መስዋዕትን ሰዋሁ። ለእግዚአብሔር እቀኛለሁ፣ ዘምርለትም አለው። አቤቱ ወደ አንተ የጮህኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን ሹት ባልክ ጊዜ አቤቱ ፊትህን እሻለው። ልቤ አንተላ አለ። ፊትህን ከእኔ አትሰውር፣ ተቆጥተህ ከባሪያህ ፈቀቅ አትበል። ረዳቱ ነኝ አትጣላኝም። የመድኃኒቴ አምላክ ሆይ አትተወኝ። አባቴና እናቴ ተተውኛልና፣ እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ብራኝ። የሐሰት ምስክሮችና አመፀኛዎች ተነስተውብኛል እና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔር ቸርነት በሕያዋን ምድር ላይ አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህንም ይጽና፣ እግዚአብሔርን ተስፋ አድርግ። የዳዊት መዝሙር መዝሙር 27 አቤት ወደ አንተ እጣራለሁ፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል አንተ አምላኬ ዝም አትበለኝ። ወደ መቅደስ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኩትን የልመናዬን ቃል ስማ። ከአጣንና ከክፉ አድራጊዎች ጋራ ነፍሴን አትውሰዳት። ክፋትን በልባቸው እያለ ከባልንጀራቸው ጋር ሰላምን ከሚናገሩት ከሚንዋገሩት ሁሉ ጋር አትጣለኝ። እንደ ስራቸው እንዳካሄዳቸውም ክፋት ስጣቸው፣ እንደ እጃቸውም ስራ ስጣቸው፣ ፍዳቸውን ወደ ራሳቸው መልስ። ወደ እግዚአብሔር ስራ ወደ እጆቹም አደራረግ አላሰቡም እና ያፈርሳቸዋል እንጂ አይሰራቸውም። የልመናይን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በርሱ ታመነ፣ እኔም ተረዳው፣ ሥጋዬንም ደስ ይለዋል፣ በቅጄም አመሰግነዋለሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለቀባውም የመድኃኒቱ መታመኛ ነው። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘላለሙም ከፍ ከፍ አድርጋቸው። የዳዊት መዝሙር መዝሙር 28 ከድንኳን በመውጣት ጊዜ ዳዊት የዘመረው ዝማሬ። የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርና ምስጋናን ለእግዚአብሔር አምጡ የስሙን ክብር ለእግዚአብሔር አምጡ። በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምጽ በውሃዎች ላይ የክብር አምላክ አንጎደጎደ። እግዚአብሔር በብዙ ውሃዎች ላይ። የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስን አንድ ቀን እንዳለው አውሬ ልጅ ስርዮንን ያዘልላቸዋል እግዚአብሔር ድምጽ የእሳቱን ነበልባል ይቆርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያናውጣቸዋል ጫካዎችንም ይገልጣል። ሁሉንም በመቅደሱ ምስጋና ይላል። እግዚአብሔር የጥፋት ውሃን ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባረካል። ለቤቱ መመረቅ ምስጋና ዳዊት የዘመረው ዝማሬ መዝሙር 29 አቤቱ ተቀብልህኛልና ጠላቶች ደስ አላሰኘህብኝምና እና ከፍ ከፍ አደርግሃለሁ አቤቱ አምላኬ ወደ አንተ ጮኽ ምህረትህም አደረግህልኝ አቤቱ ነፍሴን ከሲኦል አወጣህ ወደ ጉድጓድም እንዳልወርድ እንዳል አደረከኝ ቅዱሳን ሆይ ለእግዚአብሔር ዘምሩ ለቅድስናው መታሰቢያ አመስግኑ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለዘላለም ለህይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እኔም በደስታ ይለዘላለም አልታወክም አሉ። አቤቱ በፈቃድህ ለህይወቴ ኃይልን ሰጥሃት፣ ፊትህንም መለስ፣ እኔም እኔም ደነገጥኩኝ። አቤቱ ወደ አንተ ጠራሁ፣ ወደ አምላኬም ለመንኩ። ወደ ጥፋት በወረድሁ በደሜ ምን ጥቅም አለ? አፈር ያመሰግንሃል? እውነትህንም ይናገራል? እግዚአብሔር ሰማ ማረኝም። እግዚአብሔር ረዳት ይሆነኝ። ክብሬ ትዘምርልህ ዘንድ ዝምም እንዳትል ልቅሶዬንም ለደስታ ለወጥክልኝ፣ ማቄን ቀደህም ደስታን አስታጠቀኝ። አቤቱ አምላኬ ለዘላለም አመሰግናለሁ። ለመዘምራን አለቃ የዳዊት መዝሙር። መዝሙር 30። አቤቱ አንተን ታመንኩ ለዘላለም አልፈርጥ፣ በጽድቅህም አድነኝ። ጆሮህን ወደ እኔ አዘን ብል፣ ፈጥነህም አድነኝ። ታድነኝ ዘንድ መታመኛ አምላክና መጠጊያ ቤት ሁነኝ፣ አምባዬና መጠጊያዬ አንተ ነህና፣ ስለ ስምህ መንገዴን አቅና ምራኝ። አንተ መታመኛ ነህና፣ ከደበቁብኝ ወጥመድ አውጣኝ። በእጅህ ነፍሴን እሰጣለሁ፣ የእውነት አምላክ አቤቱ ተበጅተኛልና፣ ከንቱ ምናምንነቴን የጠበቁትን ጠላት እኔ ግን በእግዚአብሔር ታመንኩ። መከራዬን አይተሃልና ነፍሴን ከጭንቅ አድንሃታልና፣ በምሕረት ደስ ይለኛል ሐሴትም አደርጋለሁ። በጠላቴ እጅ አልዘነጋኸኝም፣ በሰፊም ስፍራ እግሮቼን አቆም። ተቸግር ያለውና አቤቱ ምራኝ። አይኔም ከሐዘን የተነሳ ተፈጀች ነፍሴም ሆዴም ሕይወቴ በሐዘን አልቃለችና፣ አመታቴም በለቅሶ ጩኸት፣ ኃይሌ በችግር ደከመ፣ አጥንቶቼም ተናወጡ። በጠላቶቼ ዘንድ ተነወርኩ፣ ይልቁንም በጎረቤቶች ዘንድ ለሚያውቁኝ ፍርሃት ሆንኩ፣ በሜዳ ያዩኝም ከእኔ ሸሹ። እንደ ሞተ ሰው ከልብ ተረሳው፣ እንደተበላሸ እቃም ሆንኩ። የብዙ ሰዎችም ስድም ሰብቻለሁና፣ በዙሪያዎችም ፍርሃት ነበረ። በላዬ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ ተማከሩ። አቤቱ እኔ ግን በአንተ ታመም፣ አንተ አምላኬ ነህ አልኩ። ርስቴ በእጅህ ነው። ከጠላቶቼ እጅ ከሚያሳድዱኝ አድነኝ። ፊትህን በባሪያህ ላይም አብራ፣ ስለ ምሕረትም አድነኝ። አቤቱ አንተን ጠርቻለሁና አልፈር። ክፉዎች ይፈሩ በሲኦልም ዝም ይበል። በድፍረትና በትዕቢት በመናቅም በጽድቅ ላይ የሚናገሩ ሽንገላ ከንፈሮች ዲዳ ይሁኑ። በአንተ ለሚያምን በሰው ልጆችም ፊት ያዘጋጀሃት ለሚፈሩ የሚወረስካት ቸርነትህ እንደምን በዛች። በፊትህ መጋረጃ ከሰው ክርክር ትጋርደዋለች፣ በድንኳንህም ከአንደበት ክርክር ትሸፍኗቸዋለች። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን። እኔ እስከ ዓይንህ ፊት ተጣልሁ፣ በድንጋጤ አልሁ። አንተ ግን ወደ አንተ በጮኩ ጊዜ የልመናዬን ቃል ሰማኸኝ። ሁላችሁ ቅዱሳን እግዚአብሔርን ውደዱት፤ እግዚአብሔር እውነተኛዎችንም ይፈልጋል፣ ትዕቢተኛዎችንም ፈጽሞ ይበቀላቸዋል። በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁም ይጥና። የቅዱስ ዳዊት በረከት አማላጅነት ጠባቆታ አይለየን። ይቀጥላል።